የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የማጠቃለያ ውድድር በሐዋሳ ከተማ እየተካሄደ ነው። ከምድብ ሀ በዛሬ ሁለትም ሁለት ጨዋታዎች ተደርገዋል። 8 ሰዓት ላይ 40 ምንጭ ከተማን ከወላይታ አዲቻ ያገናኘው መርሃ ግብር በ40 ምንጭ ሁለት ለአንድ አሸናፊነት ሲጠናቀቅ ትንሣኤ ከበደና ዮሴፍ ዮሐንስ የ40 ምንጭን ግቦች አስቆጥረዋል። በላይ ኡመር የወላይታ አዲቻን ብቸኛ ኳስ ከመረብ ያሳረፈው ተጫዋች ነው። ከ10 ሰዓት ጀምሮ በአዳማ ና ሐዋሳ መካከል የተደረገውንም ጨዋታ ሐዋሳ 1 ለ0 ሲያሸንፍ ይደግልኝ አሰፋ ብቸኛዋን ግብ አስቆጥሯል። በዘጠነኛው የመላው አማራ ጨዋታዎች በሴቶች እግር ኳስ ፍጻሜ ደብረ ብርሃን ከተማ ደሴን አሸነፈ። ጨዋታውም በሜዳ ላይ የተሻለ እንቅስቃሴ ያሳየው ደብረ ብርሃን አንድ ለዜሮ ሲያሸንፍ ብቸኛዋን የማሸነፊያ ግብ ደግሞ ማሌት ቦጋለ አስቆጥራለች። ተጫዋቿ በውድድሩም አስር ግቦችን በማስቆጠር ከፍተኛ ግብ አስቆጣሪ ሆናለች። ከደብረ ብርሃን ኪሮስ ኬር ፕሮጀክት የተገኘችው ማሌት ቦጋለ በቀጣይ ታላቅ ተጫዋች ለመሆን አልማ እየሰራች እንደምትገኝ ለኢትዮጵያ ቴሌቪዥን ገልጻለች። በጣም ደስ ብሎኛል እኔንም እኛ ከዚህ የመጣ ነው። ያው አምስት መቶ ሺህ ከደብረ ብርሃን የመጣ ነው። አምስት መቶ ሺህ ወክለን ህዝብን ወክለን የመጣ ነው። እዚህ መተን ደግሞ እንደዚህ አይነት ውጤት በማምጣታችን በጣም ደስ ብሎኛል። እንግዲህ እኔ ቀጣይ ያው ፕሮፌሽናል ተጫዋች መሆን እፈልጋለሁ። የቡድኑ አሰልጣኝ ኤልሳ ኃይለ መስቀል ደግሞ በእነዚህ ታዳጊዎች ከተሰራባቸው ነገ ሀገርን የሚያኮራ ስራን ይሰራሉ ብሏል። በደሴ ቆይታችን እጅግ በጣም መልካም ቆይታ ቆይተናል። በቆይታችን ደግሞ አራት ጨዋታዎችን አድርገናል። አራቱንም ጨዋታ በአሸናፊነት በድል ነው የተጠናቀቀው። ይኸው ዛሬም እንደምታዩት ማለት ነው። ስለዚህ ያው በቆይታችን ደሴ ከተማ ያው በፍቅር በሰላም ህዝቡን እልክ እንደምታየው ለተጫወተ ነው የሚደግፈው እጅግ በጣም ምናከብረው በዚሁ አጋጣሚ በጣም ነው የማመሰግነው። የደሴን ከተማ አስተዳደር ህዝቡንም ጭምር እንዳያቸው፣ 14 15 16 ዓመት አካባቢ ናቸው፣ ገና ልጆች ናቸው። ሶ ለቀጣይ እንደ ከተማ ብቻ ሳይሆን እንደ ክልልም አልፎ ተርፎ እንደ ሀገርም ተስፋ ይኖረናል። ልጆቹን ከሰራን ደግሞ እኛ ብቻ ሳንሆን ከተማውም፣ ሀገራችንም ሞር ይጠቀማል ብዬ ተስፋ አድርጋለሁ። ጨዋታው በደብረ ብርሃን ከተማ አሸናፊነት ተጠናቆ የዋንጫ ስነ ስርዓት ሲጠበቅ ግን የደሴ ከተማ ተጫዋቾች የተገቢነት ክስ ማቅረባቸውን ተከትሎ የሽልማት ስነ ስርዓቱ በይደር እንዲቆይ ተደርጓል። ደሴ ከተማዎች የደብረ ብርሃኗ ግብ ጠባቂ ትዕግስት ሐብቱ በውድድሩ ለመሳተፍ ተገቢ አይደለችም የሚል ክስ ከማስረጃ ጋር አቅርበዋል። የዘጠነኛው መለው አማራ ውድድር የራሱ የሆነ መተዳደሪያ ደንብ ወጥቷል። እሱም መተዳደሪያ ደንብ ምንድን ነው? አንድ ዞን ማወዳደር የሚችለው ከሁለት ዓመት ነዋሪ የሆነም ብቻ ያወዳደር ይላል። ነገር ግን የደብረ ብርሃን ከተማ ቡድን በረኛ የሆነችው ትዕግስት ትርሃስ የምትባለው አዲስ አበባ ከተማ በአሁኑ ዓመት በአሁኑ ዓመት 2017 ላይ ሽሮ ሜዳ ተጫዋት ነበረ የምትጫወተው እዛ ከተማ እየኖረች ነው። ስለዚህ ለዚህ ለአማራ ክልል ውድድር መወዳደር አችልም። ለምን ይሄ የሆነበት ምክንያት እድል ላላገኙ ልጆች እድል እንዲያገኙ ተብሎ ይሄ የተሰጠው ስለዚህ ተገቢነት የለውም ብለን የተገቢነት ክስ ያሳዝ ነው። በዚህ መንገድ ነው በዶኩመንት የአዲስ አበባ ከተማ እግር ኳስ ፌዴሬሽን የሽሮ ሜዳ ክለብ ውለታ እና አዲስ አበባ ከተማ ደግሞ እንደተጫወተች በ2017 ቀያይታ ክለቡን ጋር በመጣላት ትጥቅ በሰዓት መልስ እንደመጣች ከዚህ መረጃ ድረስ እኛ ላይ የአማራ ክልል እግር ኳስ ፌዴሬሽን በበኩሉ በውድድሩ መተዳደሪያ ደንብ መሰረት የቀረበውን ክስ መርምሮ ለነገ ውሳኔ እንደሚያሳልፍና ና ለአሸናፊም ዋንጫ እንደሚያበረክት ነው የገለጸው። ዘገባው የዮሴፍ ሹምዬ ነው። ከውጭ ላገኘናቸው ስፖርታዊ ዜናዎቻችን እናልፋለን። በዩሮፓ ሊግ ፍጻሜ ዛሬ ምሽት አራት ሰዓት ላይ ማንቸስተር ዩናይትድ ከቶተንሃም ሆትስፐር የሚያደርጉት ጨዋታ ይጠበቃል። ሁለቱ ቡድኖች የሚያደርጉት ጨዋታን ባለፉት 15 ዓመታት በሊጎቻቸው ዝቅተኛ ደረጃ ላይ የሚገኙ ክለቦች የሚፋለሙበት ማለት ነው ያደረገው። አንተነ ሲሳይ ተጨማሪ ዘገባ አለው። ይሄ ከፕሪሚየር ሊግ ወርደው ዳግም ከተመለሱ በኋላ ደካማ የውድድር ዓመት ያሳለፉ ሁለት ቡድኖች የሚያደርጉት ፍጻሜ ነው። በእንግሊዝ ፕሪሚየር ሊግ ቀድመው ከተሰናበቱት ሶስት ቡድኖች ብቻ የሚሻሉም። ካሸነፉት የጨዋታ ቁጥር በላይ በጥፍ ብዙ የተሸነፉት ክለቦች ቶትናሞት ስፐርስና ማንቸስተር ዩናይትድ በሳንማሜስ የሚያደርጉት የኤሮፓ ሊግ የዋንጫ ጨዋታ እንደ ወብታ መረጃ ከሆነ ባለፉት 15 ዓመታት የኤሮፓ ሊግ የፍጻሜ ጨዋታዎች በሊጎቻቸው በዚህ ልክ ዝቅተኛ ደረጃ ላይ ተቀምጠው ለፍጻሜ የደረሱ ክለቦች አለመኖራቸው ይህኛውን ዓመት የተለየ ብቻ ሳይሆን ሁለት ማሸነፍ የራቃቸው ደግሞም ላስከፊ ጉዟቸው መካሻ የሆናቸው ዘንድ የሚፋለሙበት እንዲሆንም ያደርገዋል። የእንግሊዝ ክለቦች በአውሮፓ መድረክ ለሰባተኛ ጊዜ እርስ በርስ የሚገናኙበት ፍጻሜ ለሁለቱም ክለቦች ከዋንጫ በላይ ትርጉመ ብዙ ነው። ለቶትናም ሆትስፐርስ ምናልባትም የ17 ዓመታት የዋንጫ ድርቅ ማብቂያ የሚያገኝበት ደግሞም በ2019 በአውሮፓ ሻምፒየንስ ሊግ በሊቨርፑል ተሸንፎ ትልቁን ክብር አሳልፎ የሰጠበትን ለመርሳትና በዋናነት ደግሞ በግሪክ ተወልደው በአውስትራሊያ ላደጉትና በሴልቲክ በሰሩት ቡድን የሰሜን ለንደኑ ክለብ እምነጥሎባቸው ቶትናሃም የደረሱት የአንጌ ፖስቴኮግሎ እህል ውኃ ጭምር የሚወሰንበት መርሃ ግብር ነው። በዚህኛው በኩል ደግሞ ከፈርጉሰን በኋላ ሀዲዶን ላጣውና በአውሮፓ ሻምፒየንስ ሊግ መሳተፍ እጅግ ፈታኝ ለሆነበት ማንቸስተር ዩናይትድ ወደ ታላላቆቹ ተርታ የሚመለስበትን እድል የሚያገኝበት ከመሆኑ ባሻገር ወጣቱ አሰልጣኝ ሩበን አሞሪም ክለቡ በየትኛውም ችግር ውስጥ ቢሆን ለእንዲህ አይነት ክብር የመፋለም ስነ ልቦና ያላቸው ትክክለኛው ሰው መሆናቸውን የሚያረጋግጡበት ኤሪክ ቴናን በመተካት ኦልትራፎርድ የደረሱት ሰው ምንም እንኳን በሊጉ የመጣ የሄደው ያሸንፋቸው እንጂ በአውሮፓ መድረክ ግን የሚቀመሱ እንዳልሆኑ ማሳየታቸው ምናልባትም በምሽቱ ጨዋታ ለተከፋው ደጋፊያቸው አንዳች ነገር የማበርከት እድላቸው ከፍተኛ እንዲሆንም ያደርገዋል። በተለይ ደግሞ ቀይ ሰይጣናቱ በሩብ ፍጻሜውና በግማሽ ፍጻሜው ጠንካራ ተጋጣሚዎቹ የነበሩት ሊዮንና አትሌቲክ ቢልባኦ ላይ በድምሩ 14 ግቦችን ማስቆጠራቸው እውነትም አሰልጣኙ የዋንጫው ትክክለኛ ተገማሽ ቡድን እንዳላቸው ያሳዩበት ሆኗል። ግን ደግሞ አንድ ነገር አለም ዩናይትድ የቱንም ያክል የመድረኩ ጠንካራ ቢሆንም ከምድብ ጨዋታዎች ጀምሮ ምንም አይነት ጨዋታዎችን ባይሸነፍም ከፊቱ የቆመው ግን ቶትናሞት ስፐር ነው። ሁለቱ ቡድኖች በዚህ ዓመት ብቻ በተገናኙባቸው ሶስት አጋጣሚዎች ዩናይትድ በሁሉም ተሸንፈዋል። ይሄ ብቻ አይደለም። አሰልጣኝ አንጌ ፖስቴኮግሉ ባሰለጠኑባቸው ክለቦች ሁሉም ሁለተኛ ዓመታቸውን ካለዋንጫ አለማጠናቀቃቸውና ለውድድር ዓመቱ የውጤት ቀውስ ምክንያት የነበሩ ከዋክብቶቻቸው ከጉዳት መመለሳቸው የማንቸስተር ዩናይትድ ኒቤስ ስራ የሚያከብደው ሌላኛው ጉዳይ ይሆን። ምሽት አራት ሰዓት ላይ በባስክ ግዛት በሚደረገው ጨዋታም በቶትናም በኩል በአመቱ የክለቡን የፈጠራ አቅም ከፍ ያደረጉት ጀምስ ማዲሰንና ዲያን ኩሉሱቭስኪ እንዲሁም ሉካስ ቤርግቫል በጉዳት ከስብስቡ ውጭ ናቸው። ከምንም በላይ ግን የአምበሉ ሶን ሆንግሚን መመለስ የነጭ ለባሾቹን የፊት መስመር እጅግ አስፈሪ የሚያደርገው ሲሆን፣ ዶሚኒክ ሶላንኬ ፔፔሳርና ብሬናን ጆንሰን በጥሩ ወቅታዊ ብቃት ላይ መገኘታቸውም በቀላሉ ግብ ለሚያስተናግደው የዩናይትድ የተከላካይ ክፍል ፈተና እንደሚሆኑም ይጠበቃል። በአውሮፓ ሊግ ከፒርሜሪኮ በሚያንግና ራዳሚል ፋልካው በመቀጠል የመድረኩ ከፍተኛ ግብ አስቆጣሪ ብሩኖ ፈርናንዴዝ ዛሬም በወሳኙ ፍልሚያ የቀይ ሰይጣናቱ የልብ ምት እንደሚሆን ይጠበቃል። ዩናይትድ በቅርቡ በርካታ ግቦችን ለማስቆጠር ምክንያት የሆነው ፖርቹጋላዊ አማካይ ዛሬም ያለቀላቸውን ኳስ ከማቀበል ጀምሮ ግብ እስከ ማስቆጠር የክርስቲያን ሮሜሮ ሚኪ ቫን ደቬንና ደስቲኒ ዶጊን የመከላከል ጥምረት የመወጣት የቤት ስራም ይጠብቀዋል። ከዋንጫ ጋር ከተገናኙ 50ና ከዚያ በላይ ዓመታት ያስቆጠሩ ክለቦች ናፈቁት ክብር ጋር የተገናኙበት 2425 የውድድር ዓመት ዩሮፓ ሊግን ካነሳ 41 ዓመቱ ላይ ለሚገኘው ቶትናም ሆትስፐር አንዳች ሽልማት ይዞለት ይመጣ ይሆን ወይንስ ደግሞ ለዩናይትድ በለስ ይቀና ይሆን? የምሽቱ ጨዋታ መልስ የሚሰጥም ይሆናል። በእንግሊዝ ፕሪምየር ሊግ በጋራ 36 ጨዋታዎችን የተሸነፉት ቡድኖች ጥንካሬያቸውን ሳይሆን ስማቸውን ብቻ ይዘው የሚገናኙበት ፍጻሜም በብዙዎች ዘንድ የሚጠበቅ ሆኗል። ጁድ ቤሊንጋም በቀጣይ ውድድር ዓመት የመጀመሪያ ስድስት ሳምንታት ለሪያል ማድሪድ እንደማይሰለፍ ተነገረ። የ21 ዓመቱ እንግሊዛዊ አማካይ ከዓለም የክለቦች ዋንጫ በኋላ የትከሻ ቀዶ ሕክምና ስለሚያደርግ በላሊጋ የመጀመሪያ ስድስት ሳምንታት አይሰለፍም ነው የተባለው። ከ2023 ጀምሮ ከህመም ጋር እየታገለ እንዳለ የተነገረ ሲሆን 32 ክለቦች ከሚሳተፉበትና በአሜሪካ ከሚካሄደው የዓለም የክለቦች ዋንጫ በኋላ ለህመሙ ዘላቂ መፍትሄ ለመስጠት በማሰብ የቀዶ ሕክምና እንደሚያደርግ ተገልጿል። እንግሊዛዊው በዓለም የክለቦች ዋንጫ በተጨማሪ እንግሊዝ በዓለም ዋንጫ ማጣሪያ ከአንዶራና ሰርቢያ ጋር መስከረም ወር ላይ የምታደርገውን ጨዋታ እንደሚያመልጠው ነው የተገለጸው። ጁድ ቤሊንጋም ከጀርመኑ ቦርሲያ ዶርትሙንድ በ115 ሚሊዮን ፓውንድ ሪያል ማድሪድን የተቀላቀለ ሲሆን በመጀመሪያ ውድድር ዓመት ቆይታውም 43 ጨዋታዎች ላይ ተሰልፎ 23 ግቦችን ያስቆጠረ ሲሆን ክለቡም የላሊጉ አሸናፊ እንዲሆን ማገዙ የሚታወስ ነው። የባርሴሎና አሰልጣኝ ሃንሲ ፍሊክ በክለቡ የሚያቆያቸውን ውል ለማራዘም መፈራረማቸውን የተገለጸው ከካታሎኑ ክለብ ጋር አስደናቂ ውድድር ዓመትን ያሳለፉት ጀርመናዊ አሰልጣኝ ለተጨማሪ አመታት ክለቡን ለማሰልጠን የሚያስችላቸውን ውል ለመፈረም መስማማታቸው ተገልጿል። ታዋቂው የዝውውር ጉዳዮች ዘጋቢ ፋብሪዚዮ ሮማኖ ሃንሲ ፊሊክ በባርሴሎና የሚያቆያቸው የሚያቆያቸውን ውል እስከ 2027 ለማራዘም መስማማታቸውን አስነብቧል። አሰልጣኙ ዛሬ ውላቸውን በይፋ እንደሚያራዝሙ ነው ዘገባው ያመላከተው። የ60 አመቱ አሰልጣኝ ባርሴሎናን በተረከቡበት አመት የላሊጋ ዋንጫና የስፔን የንጉሥ ዋንጫን ማሳካት ችለዋል አስተማሪም በአውሮፓ ሻምፒየንስ ሊግ እስከ ግማሽ ፍጻሜ መጓዝ የቻሉበት ውጤት ነው የተመዘገበው። ክቡራን ተመልካቾች፣ ለኢትዮጵያ መሰባ የተዘጋጁ የስፖርት ዜናዎች በዚሁ አብቅተዋል ስለተከታተሉ